መቼ ነው ከሰዓትሽ የምትማሪው? እማዬ ይቅርታ አውቄ ያደረግኩት ነገር እኮ አይደለም። በዛሬ ደግሞ ልትረጀኝ ይገባል። ቀልድ ነው እንዲያልሹ። ስልክን የሚያህል ነገር በየሶስት ወሩ እየጣልሽ አውቄ አይደለም የምትዩ ነው ወይስ እየሸጥሽ የምትቀልድ? ቢጎረምሳለሽ ሳለሽ ወይ ማሚዬ። በቃ እንዴ ጠፋ። የሆነውን ነገር ደግሞ መቀየር አንችልም። መጠቀቅ ነበረ። እኔ ከዚህ በኋላ ስልክ ምናምን እያልኩ አላወጣም ጠቅጠቁን ትይዣለሽ በሱ ትደውያለሽ። እንዴ ትምህርቱስ? ውስጥ ለትምህርት እኮ ይግድ ያስፈልገኛል። የሚሰጠኝን አሳይመንት እንዴት ብዬ ልሰራ ነው? እሱም ማሰብ የነበረብሽ ሳጢው በፊት ነበረ። እኔ አሁን ብር የሚባል ነገር የለኝም። እርምሽ ነው ውጭ ማምዬ፣ የምርሽ ነው ግን እንዴ ትምህርቴስ? እንጃልሽ። እሺ በቃ የመጨረሻ ጊዜ ብቻ አግዢልኝ፣ ከዛ ባይሆን ሰርችን ቢሆን ከፍልሻለሁ። ድንቄም አሁን ከፊት የጥፊልኝ ባክሽ፣ እኔ ለራሴ ይሄንን እየጠበኩት ነው። እንዴት ዋልሽልኝ? እንዴ፣ ይወርሽ ምን ያቋጥኝ ስራ በዛ በዛ ላይ ደግሞ እዚህ ቤት አንዳንድ ምቾት ማየት ነው። አንቺ እዚህ ምን ይገትርሻል? ሰው ቁም ነገር ማውራት አይችልም። እስኪ ቤት ውስጥ እንደዛ ነገር ልኝ እንጂ አንዳንዴ እዚህ ቤት እኮ መምጣት የሚያስጠላ እቺ ብሌን ነው የምትባለው እስኪ እሷን ነገር ተወኝ። ይኸው ስልክ ጣልኩኝ ብላ ከመምጣቷ እያበሳጨች ነው ያለችው። አሁንም ሌላ ስልክ ምንጉር ነች። በናትሽ እውነት ግን አንቺ ልሽ የወለድሻት ታዲያ ሌላ ማን ይወልዳታል? አንደኛ አንቺ እንደሷ ዝርክርክ አለሽ። በዛ ላይ ደግሞ ምንሽም ኩ የወለድሻት መሲ የእኔ ብርት ኳን አይሄን ልቤን ቅልጥ እኮ ነው የምታረጋት። ደግሞ እንደ ትንሽ ልጅ ማቅበጡን ስትችልበት። ገና ምን አቀበጥኩሽ ገና ምኑ ተይዞ። ይልቅ የሆነ ስራ አግኝቼ ትንሽ ብር አነሳኝ። እና ምን? ኧረ አንቺ መጠየቅ ስላልፈለግኩ ነው ምን ማለት ነው? እንደውም ፍቅር ከአንዳንድ ጊዜ ውሸት ነው የሚሆነው። እንዴት? ምን እንዴት አለው ሰው ለሚወደው በጣም ብዙ ነገር እኮ ይሆናል። እንኳን ለዚህ አላፊና ጠፊ ገንዘብ። የኔ ወድ፣ ከዚህ በፊትም እኮ ብዙ ብር ስላስወጣሁሽ ይበዛብሻል ብዬ ነው። እሺ፣ አትገፊ ብኝ በቃ፣ ይቅርታ ይቅርታ። ማድረግልህ ስተትን ማደግም ከሆነ ነው የፈለግከውን በፈለግከው ጊዜ መጠየቅ ትችላለህ። ይህን የሆነ ሁሉ እኮ ያንተ ነው። እንኳን ራሴን ገንዘብ ይሰጥች ካሌ ሱማ ልክልሽ ደግሞ እናፍቀሽኛለሁ የኔ ጌታ። ለምንድን ነው ግን ተጋብተን አብረን ማንኖረው? አንድ ሁለት ቀን ስጠፋብኝ በናፍቆት ከመሞት ባይሻል። እንደ ነገርኩሽ ብሌን እዚህ ቤት እያለች ምንም ትዳር አይታሰብም። እሷ እሷነች እንቅፋት የሆነችብን ማለት እኛ እንዳንጋባ? እንዴት ነው ብሌን እንቅፋት የሆነችው? በቃ ነገርኩሽ፣ አብረን እንድንኖር የምትፈልጊ ከሆነ ለእሷ የሆነ መላ ፈልጊላት። እንግዲህ ብቸኛ ልጄ ናት፣ እስክትመረቅ ትንሽ እንጠብቃት። እንዴት ይጂላታል አለው ወደ ስብትሄድ ምን ትሆናለች? ከሷ አይነት ልጅ እንደ ቤት ተከራይተው እየተማሩ የሚኖሩት። ተው ተው ሄኒ፣ አሳድግ ጊዜ ደረጃ ማድርሽ፣ የትም ሜዳ ላይ ያልጥላት። እንግዲህ ምን መርጩን አንቺ ታውቂያለሽ። እኔ ልጅ ይዞ ትዳር አይመቸኝ። ወይ ደግሞ አንድ ፊቱን ትመረቅና ከሁለት ከሶስት አመት በኋላ እንጋባለን። አንቺ ምን ትዳር ትዳር የምትይ ነገር አቁሚ። አንተም ተረዳኝ እንጂ ሄኒ፣ እኔም እኮ ይድሜ ይሜ ያሳስበኛል። እኔም እኮ ቶሎ ቶሎ ብዬ ልጅ ወልጄ መሳ እንፈልጋለን። እሺ ብለኝንስ ቢሆን ምን ላርጋትሽ? የት ላርጋት? ለማንኛውም ጊዜ ተሻሰብበት። አሁን ነው መሄድ አለብኝ በቃ ማለት ነው። ለማንኛውም ቀደም ያልኩሽ ብዙ አይደለም አንድ አምሳሽ ብር ነው። ለእሱ ችግር የለውም። አሁን በሰፊ አስተካክዬልሻለሁ፣ ያው አስገብቼልሻለሁ። አመሰግናለሁ። ለኒክትር ደና ባይ አቤላ አባቴ ብራዘር። አንቺ በቃ ባለ ትዳር ሆነሽ ቀርሻ፣ እኛ ብቻ ሲንግል ሆነን እየቀረን። አንተ ምላስ ምጠቀምበት ይሄን ስንት ሚስቶች ነበሩ። አንተ ግን የምር አለምን ወዳት ነው ማለት። ልጅ አላት በዛ ላይ አድሜዋ ትልቅ ነው ምናምን ዋናው ፍቅር አሰጣጥ እኔ እኮ ጠርጥሬ ያለው አገባሻለሁ ምናምን ብለህ የሆነ ነገር ይዘህ ላጥ እልትላ ኧረ ይመችሽ ያራዳልሽ። ግን እሷ ፎንቄ ይገባላት በኋላ እንዳትጎዳት። ምን ላድርግ አለም አለሜን። በደህንነት ከመኖር ከወጣትነቴ ላይ በማንኪ ያሰጥቻት እኔ ደግሞ ከሀብቷ ላይ በአካፋዛ ቀርጌ የበጠቀ ምን ይጎልባታል? እኔ እምልሽ ግን ማለት እሷ ገንዘቡን ኪን ነው

እኔ ደግሞ ሚስጥርሽን ዘረግፈው። እኔ ደግሞ ዝም ብለሽ ምን ምን አይደለም፣ የሆንሽውን ተናገሪ። ትምህርት ቤት ያስከፋሽ ሰው የሆንሽውን ማረጥ ካልፈለክሽ በቃ ከፊት ይዘርበይ እማዬ አንድ ትምህርት ፈመጠብኝ። ስለዚህ ከጓደኞቼ አንድ አመት ወደ ኋላ አቀራለሁ። ጎሽ ልፋትሽ ፍሬ አፍርቷል። በኛ ለምን ሁሉንም የፋምጥተሽ አትገላግኝም? ምን አደረኩኝ? አውቄ አላመጣሁት። የቻልኩትን ሞከርኩ ግን አልሆነም። ጭራሽ አፍሽ ሞልተሽ ትመልሽልኛለሽ። እኔ እኮ ተመርቀሽ ስራ ይዘሽ ትውጭልኛለሽ ብዬ ሳስብ ጭራሽ ሌላ አመት። እኔ ለራሴ ተናድጃለሁ። ሌላ ነገር እየተናገርሽ ሆዳ ታስብሽ። እውነት ሆድባሰሽ እንደዚህ እኮ በኩራት ስታወሪ ተመርቀሽ እንጂ ወድቀሽ አይመስልም። ቆይሽ ታዲያን፣ የምላልክ በቃ አንድ ሴምስተር ነው ትልቅ ነገር አታደጁ። ቢገባሽ በዚህ ሰዓት አይደለም አንድ ሴምስተር፣ አንድ ቀን ለእኔ ትርጉማለ ማለት ይሄ ደግሞ ማለት ነው። እስኪ ጉጭ እኔና ሄኖክ ልንጋባ ከወሰንን ቆየን። እየጠበቅን ያለ ነው ያንቺን መመረቅ ነው። ስለዚህ አሳሰበሽ የእኔ መውደቅ ሳይሆን የአዲሱ ትዳርሽ ጉዳይ ነው ማለት ነው። እና ቢሆንስ አንቺ ነገ አንዱን ወንድ ወደሽ ተከትለሽ መሄድሽ ይቀራል? ለአንቺ ስለ እኔ የምወደውን ወንድ ማጣት አለብኝ? ቆይ፣ ስለዚህ ምን ይፈጠር ነው የምትዩ? ይኸውልሽ ይሄ ኤፍ የምትዩን ነገርሽን በባሌም በቦሌም ብለሽ አስተካኪና የምትሄጂበትን አስቢበት። እንዴ ወዴት? እንዴት ነው የምትፈልጊው? ታውቂያለሽ እኔ ማንም የማውቀው ሰው የለም። እኔ ቆሜ መቅረት የለብኝም። በእኔ እድሜ ባል ማግኘት ቀላል እንዳይመስልሽ፣ ለዛውም እንደ ሄኔ አይነት ቆንጆ ባል። በጣም ባል አግኝተሽ ሞተሻል። ደግሞ ለተራ የሰፈር ዱርዬ። ማነው ዱርዬ? አንቺ የእኔን ሄኖክ ነው ዱርዬ እያልሻለሽ? ወይስ ጆሜን ነው? አዎ ዱርዬ ነው። ሄኖክ ለባልነት ነው ልሽ፣ ደሞ የአባቴ ቤት የማንም የዱርዬ መጫወቻ ሲሆን በጣም አዝናለሁ። አንቺን ጃፍሽን ዝጊ ብያለሁ። አትጩብኝ። ድሮን በንግግርና በምክንያት አታምኝም፣ በጫዋት ብቻ ነው የምታመኝ። አፍሽን ዝጊ፣ በእጄ ሰበብ እንዳትሆኝ። ሄሎ፣ ይሁን ምን ነው? ቆየ። አው አዘጋጅቼ እየጠበኩ ነው። አረና ና፣ ችግር የለውም ቤት ነኝ። ነው አባቴ መጣ እንሽናእንሽምንድ ነው የለም። እንዴት ነው ስራ የምሄደው? ፍቅር ክኩስር ስር አድርጎ አስቀመጠኝ። ከአንተ ውጭ ሁሉ ነገር ነው ያስጠላኝ። አ እኔ ውድ ፍቅር ፍቅር ነው ስራ ደግሞ ስራ ስራ የለም ማለት ሳንቲም የለም። እንደዛ ደግሞ ከሆነ ፍቅራችን መቀዝቀዙ አይቀርም ማለት ነው። ተው እንጂ እኔ እናንተን አብረን የሚያኖረን ገንዘብ ብቻ ነው። እን አረ እንደዛ ማለት ያደለም። ፍቅር ፍቅርና ደህንነት ትንሽ አይዋደድም እኔ የምልሽ የኔ ፍቅር፣ የብልኝ ጉዳይ እንዴት ያደረግሽ? የኔ ፍቅር ሁሉንም ነገር ነገር ነግሬያታለሁ። በቅርቡ ትወጣለች። በሀሳቡ ተስማማች። እሺ አለችሽ? ወዳ ነው ደግሞ አገባት። አንተ ቀን ቆርጠ በዚህ ቀን ብቻ በትን። እነዛ ከሆነማ በቅርብ ቀን አሳውቀሻል። አደራሄንዬ የእሱ አባት ካለፈ ስንት ዓመቱ ነው? አግባኝና ወጉን አሳየኝ። ወደ ድሮ ልጅነት የመልሰኝ። አታስብሽ፣ እኔ ፍቅር ከድሮ ባልሽ የተሻለ ፍቅር ነው የምሰጥሽ። እሺ አሁግባጠረ በጣም መኛበዚህ በ ጣልብባት ን እንትዜልፍ ፍለበትጣ እማዬ የማወራሽን ነገር ከቁም ነገር እንድትቆጥሩ እፈልጋለሁ። እኔ ብዙ ስራ አለብኝ፣ ጊዜ እናታቃጥይ። እሺ ንገሪኝ። ልነግርሽ አይደለ እኮ ተናገርያ፣ ተጎልቼ እየጠበኩት እኮ ያለሁት አንቺም ነው። ይኸውልሽ እማዬ፣ ሄኖክ ለትዳር የሚሆን ሰው አይደለም። ትክክለኛ ሰው ለትዳር አልመረጥሽም መጀመሪያ ላይ ቀልድ መስሎኝ ነበር። ነገሩን ሳየው ግን እውነት እየሆነ መጣ። ጉድ ጭራሽ የትዳር አጋር የሚሆነኝንም ልመርጭልኝ ፈለግሽ? አንቺ ነሽ የትዳር አጋር የሚሆነኝ ልመርጭልኝ? እኔ እኮ እንደሱ አላልኩም። ሄኖክ ጥሩ ሰው አይደለም ለትዳር አይሆንሽም ያልኩሽ። እስኪ እሺ፣ በዛውም ንገሪኝ ለትዳር የሚሆኑ ምን አይነት ሰው ነው? ሄኖክ ምንድን ነው የጎደለው? እባክሽ እማዬ። ቆይ ሄኖክን ምን ያህል ታውቂዋለሽ? ሰፈር ውስጥ ስለ ሄኖክ የሚወራውን ነገር ሰምተሻል? ስለ ሰው ወሬ ምን ጨነቀሽ? አስቴር፣ ስለ ሰው ስለ ሰው ቀድጄ ልልበሰው ያለች ወዳ መሰለሽ? እንዴ ሰው ዝም ብሎ ያወራል እንዴ? ከመሬት ተነስቶ እኮ ማንም ሰው አያወራም። ይኸውልሽ ምን መሰለሽ የሰፈሩ ሰው በኔ እድሜ ባል ማግኘቴ አንጨርጭሮታል። ቆሜ መቀር መስሎት ነበረ ምድረ ምቀኛው። እማዬ፣ ለምንድን ነው ግን እንደዚህ የምትዩት? አንቺ ከአሁንም ቢሆን በጣም ቆንጆ ነሽ፣ የፈለግሽውን ሰው አማርጠሽ ማግባት ትችያለሽ። እሱ በአንቺ እድሜ ነዋ፣ የኔ ናት። እኔ ደግሞ አንድ ነገር ልንገርሽ፣ አንድ ነገር ከተፈጠረ በኋላ ከመቆጨት ሰው መስማት ይሻላል። አመሰግናለሁ እኔ የማደርገውን ጠንቅቄ ማቅሰው ነኝ። እሺ እሺ፣ ለመጨረሻ ጊዜ አንድ ነገር ልንገርሽ ው- አሁንስ ስልክ ስት አደረግሽኝ። እሺ ደግሞ አሁን ምንድን ነው? ይኸውልሽማ፣ ትናንት ከትምህርት ቤት ስመለስ ሄኖክ አንዲት ሴት አቅፎ ወደ ፔንሲዮን ሲገባ አየሁት። ለዛውም በጣም ትንሽ ይልሽ ናት። በእድሜ ራሱ ከኔ ታንሳለች። ኡቴ አጣልተሽ ሞተሻል። እባክሽ፣ የእኔን ሄኖክ አልጋ ላይ ራሱ ከሴት ጋባየው አልጠረጥረውም። የኔ ሄኖክ እንደዚህ የሚያደርግ አይነት ሰው አይደለም። እሺ ወይ ለምን አትሰሚኝም? ቢያንስ እውነቱ እንኳን እንዳስረዳሽ እድል ስጪኝ። በእናት ሻባ ወደዛ ሂጂልኝ። የአንቺን ድራማ የምሰማበት ጊዜ የለኝም። እኔ እኮ እማዬ፣ አንቺ እንዳትጎጂ ከማሰብ እንጂ በሌላ አይደለም። አመሰግናለሁ። መጀመሪያ ለራስሽ ውቅበት ለሰው አወቅኩኝ ከማለት በፊት እሺ። ድሮም አንቺ ሰውን አትሰሚም። ከአንቺ ውጭ ማንም ሰው የሚያውቅ አይመስልሽም ማደል። አሁንስ ቅናት አስመሰለብሽ። አንቺም እንደ ሰፈሩ ሰው ድጋሚ ትዳር መያዜ ነው እንደዚህ የቅናት የሆነብሽ። እማዬ፣ አንቺ እኮ እናቴ ነሽ። እንዴት ነው በአንቺ የምቀናው? አንቺ ጥሩ ነገር አግኝተሽ እኔ እንዴት ባንቺ እቀናለሁ? እኔ እስኪገረመኝ እሷ አይደል ፍ ተይው፣ በቃ ለነገሩ ነው። ይሄን ጥፋተኛ አዎ፣ እንደዚህ የምቀኛ ወሬ ሽንተተች። ለሰርጉ ተዘጋጅ፣ እሺ።